እዚሁ ለአንተ አንተ እኔን ዱባይ አምጥተህ ሰርፕራይዝ አድርገኸኝላ፣ እኔ ደግሞ በጣም ትልቅ ሰርፕራይዝ ጠብቅ። ያ ዱባይ። ዛሬ እንግዲህ ሀይሚና ቡራ በጉጉት ስንጠብቅ የነበረው ቪዲዮ ተለቆልናል ማለት ነው እንግዲህ በጉዞ ላይ አንስቶ አሁን እስካሉበት ያለውን ብዙ ነገሮችን ያካተተ ቪዲዮ ነው የተለቀቀው። እንዲሁም ሀይሚ ትንሽ ፈርታ ነበረ ብያችሁ ነበረ እንግዲህ ቪዲዮ ላይ የታችሁታለኝ። ቡራም ትንሽ ፈርቷል ማለት ነው። እንዲሁም ደግሞ ሀይሚም ለብሩክ ሰርፕራይዝ እንደምታረገውም ሰምተናል ማለት ነው። ብቻ ብዙ ነገሮችን ያካተተ ቪዲዮ ነው የተለቀቀ ሰላሳ አንድ ደቂቃ ማለት ነው። እንዲሁም ሲቀጥል ደግሞ በሰራውት ቪዲዮ መሰረት የው ቻሌንጁን እናንተም እንድትቀላቀሉ አሁንም በትህትና ጠይቃለሁ ማለት ነው። እኔ ይሄው ቃሌን አከብራለሁ። ጀምር ያለው ሼር አድርግ ያለው የብሩክን ነገም ይቀጥላል። ስለዚህ ወደ ኢትዮጵያ እስከሚመለሱ ድረስ ቢያንስ እንኳን ኦዲየንስ በሚችለው አቅም ቪዲዮአቸውን ሸር በማድረግ እንደነገርኳችሁ ቡራ ወደ ሶስት ሺህ ቢዳረስ ባይገባም እንኳን ቢዳረስ 250000 ቢገባ ሀይሚ ደግሞ 200000 ከገባች ከዱባይ ወደ ኢትዮጵያ ሲመጡ የሀይሚ ይከበራል በሚለው ማለት ነው። እና ስለዚህ መልካምነት ለራስ ነው ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይዛ በእያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን በላይክ ጀምሩ። ነባሮች ደግሞ እጅግ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። በጣም ምርጥ ምርጥ ኮመንት ምጽፉልኝ አላችሁ። የእውነቴን ነው ምላችሁና በጣም ማለት ነው ከልብ ነው ማመሰግነው እግዚአብሔር ያክብርልኝ ማለት ነው። እንግዲህ ሀይሚ ያው ትንሽ ፈርታ ነበር አይታችኋል፣ እንግዲህ ቪዲዮን ማለት ነው እና ይገርማል። ሀይሚ ግን ኢትዮጵያም እያለች መሄዷን አስመልክቶ በቃ ደስ ስላላት እንቅልፍ እንዳልተኛች ነው የሰማ ነው። እና ኢቨን እንኳን መንገድ ላይ ማልተኛችም ፈርቼ ነው ያልተኘት ብላለች። ቡራ ግን ያው ወቅቶታል ማለት ነው። እንቅልፉን እንደክሞትም ስለነበረ ተኝቷል ማለት ነው እና እንግዲህ ትንሽ ፈርተው ነበረ። ያው ያስፈራል። በነገራችን ላይ እኔ ራሱ ለመጀመሪያ ጊዜ ሰድ ፈርቻለሁ ማለት ሲነሳ ሲነሳ፣ እንዴት ነው ከመሬት ሲነሳ ከዛ ወደ ላይ ሲወጣ ትንሽ ያስፈራል እና እየተገለበጣችሁ ነው የሚመስለው እና እኔም ትንሽ ፈርቻለሁ ለመጀመሪያ ጊዜ። ከዚያ በኋላ ግን ስመላለስ ለመድኩት ማለት ነው እና ያስፈራል። ሀይሚ ብትፈራም አይፈረድባትም። ቡራም ራሱ ለሁለተኛ ቀን ነው አደ ዛሬ ሄደው። ስለዚህ ትንሽ ፈርቷል ማለት ነው እና እሱ ራሱ በጣም ነው የፈራው ብሏል። ሲቀጥል እንግዲህ አሪፍ ጊዜ እንደሚያሳልፉ እና በጣም በአሪፍ ሁኔታም ያው ዱባይን እየጎበኟት እንደሆነ በጣም ደስ ብሎናል ማለት ነው የው ደግሞ ሲም ካርድ እንግዲህ ከኦዲንስ ከቤተሰብ እንደተሰጣቸውም ሰምተናል። እህታችን እናመሰግናለን። ላንቺ ደግሞ እግዚአብሔር ያሰብሹን ያሳካልሽ ማለት ነው እና ሀይሚዬ እንግዲህ ያውት ንሻሟት አለኝና በሱ ጉዳይ በጣም ነው ብዙ የተጨቃጨቁትና በጣም በጣም ብሩክ እያሳቀኝ ነበርና ለሁሉም ሴቶች እያስተላለፈ ነበርና ለምንድነው ልክ እናንተ በየወሩ የምትነጫነጩት እያለ በጣም ያሳቀኝ ነገር ቢኖር ደግሞ ሀይሚ አሁን ዱባይ ሆና የምትነጫነጨው የምትጨቃጨቀኝ ነጮች ስለሆኑ አማረኛ አይሰሙም ብላ ነው። አለም አማረኛ አይሰሙም ብላ ነው። ኢትዮጵያ ስንጨቃጨቅ ሲሰሙና ዞር ብለተው ተከትለው እንሄዳሉ እያለ እኔ በጣም ነው የሳቅሁት። እና ብቻ ዘና የሚያደርግ ቪዲዮና ሁሉንም የሚያካትተ ቪዲዮ ነው። እንግዲህ ቡራ አሪፍ አሪፍ ጊዜዎችን እንደ ቦታዎችን እንደሚያሳያት በጣም ትልቅ ሰርፕራይዝም እንዳለ ሀይሚዬ ደግሞ ዱባይ ሰርፕራይዝ ልታረገው ነው መሰል ኢትዮጵያ ነበር የሰማውት ሲመለሱ፣ ነገር ግን ዱባይ ሰርፕራይዝ ልታረገው ነው መሰል ትልቅ ሰርፕራይዝ አለህ ብለዋለች። ብታረገው ደስ ይለኛል። ያው እዚህ ምርጥ ምርጥ የሆኑ ቤተሰቦች አሉኝ ብላለች። እንግዲህ እነሱ ጓደኞቿ ጋር ከተገናኘች ና ይሄ ነገር ከሆነ በጣም ደስ ይላል። እውነት ስም ነው እንደውም በቃል አደለ የው ኢትዮጵያ ውስጥ ደግሞ አሁን ው የሁለታችንም ጾም ስለሆነ የግድ ደግሞ ሰዓት መከበር አለበት። ያ ማለት ምንድን ነው ማለት፣ ብዙ ደግሞ የእስልምና እምነት ተከታይ እህቶች፣ ወንድሞች ስላሉ ጾም ስለሆነ ማክበር አልተቻለም ና። የኢትዮጵያ ላይ ማለት ነው። ስለዚህ ከተሳካላት እዛ ጋ ብታደርገውም ደስ ይላል። ሀይሚ ደግሞ ሰርፕራይዝ እንደምታረገው ዛሬ ነግራናለችና ብሩክም አመሰግናለው ብሏል ማለት ነው። ስለዚህ ቡራ ትልቅ ሰርፕራይስ ሊሆን ነው ማለት ነው። በጣም ነው ደስ የሚለው፣ በጣም ማለት ነው፣ የእውነት በጣም ደስ ይላል። ሀ ወንድሙም እንግዲህ ቪዲዮ ሰርቶ አለኝ እናቱን ሰርፕራይስ አርጓታል። በጣም ደስ ይላል ማለት ነው። ለእናታችን ረጅም እድሜና ጤና ይስጥልን ማለት ነው። ለሁላችንም እናቶች እግዚአብሔር ይጠብቅልን። እንግዲህ ሀይሚና ቡራ ያው ነገ በአዲስ ቪዲዮ እንደሚመጡ ነው የነገሩን። ጉዞውን አስመልክቶ እንዳያችሁት ነው ቪዲዮን እና እኔ በጣም ነው የሳክተኝ። ፈርተዋል፣ የመጨረሻ ፈርተዋል። ቡራ ራሱ ፈርቷል። ከዛ ግነት ከፈራ በኋላ በእንቅልፍ ነው ያሳልፈው ማለት ይቻላል። እና ሀይሚ ደግሞ አልተኛችም ስለፈራች ፊልም እያየች ነው እንትን ያለችው። እና ጎበዝ ናት ግን ቆቅ ናት የእውነት በቃ። እኔ እንዲያውም ትተኛለች ብዬ ነበር። ለምን ኢትዮጵያ ውስጥ ስላልተኛች አልተኘውም ብላለች። እና ጉዞ ላይ ትተኛለች ብዬ ነበር፣ አልተኛችም ያው አንዳንዴ ስትፈሩ እንቅልፋችሁ አይመጣም እና ምንም ማድረግ አይቻልም ብቻ ግን እንግዲህ ዱባይ ያላችሁ ሀይሚና ቡራን ቡራ መልእክት አስተላልፈዋል ማለት ዱባይ ያላችሁ ምርጥ ምርጥ ቦታ የምታቆት ለቪዲዮ ለመቅረጽ የሚመች ካለና እኛ እንድንመጣ የምትፈልጉበት ቦታ ካለ ጠቁሙን ብለዋል ማለት ነው ስለዚህ ትናንት ላይቭ ላይ ሁለት መቶ ሺህ ሰው ነበርና በዛ መሰረት እዚህ ቦታ ነው እዚህ ቦታ ነው እያሉ ብዙ ሰዎች ይጠቁሙ ነበርና እንግዲህ ኮመንት ላይ ያስቀምጡልን ተብላችኋል ማለት ነው። ዱባይ ያላችሁ አሪፍ አሪፍ ቦታ እናንተ ብዙ የው ስለምታውቁት ታውቃላችሁ። ከነቦራ ባለፈው ማለት ነው ለቪዲዮ የሚሆንም እንዲሁም ደግሞ እነሱ ሀይሚና ቡራን ማግኘት የምትፈልጉ እጅግ በጣም ብዙ አላችሁ ዱባይ ውስጥ ና ስለዚህ፣ ቡራ መልእክት አስተላልፏል ማለት ነው። ቦታውን ኮመንት ላይ ብትጠቁሟቸው እነሱ መምጣት ይችላሉ ማለት ነው እና እንግዲህ ዛሬ በአሪፍ ቪዲዮም እንኳን ባይሆን ያው ያለንበትን ሁኔታ ለማሳወቅ ነው ብለው አሪፍ ጊዜ እያሳለፉ ነው ያሉት። እውነት ለመናገር ሀይሚ ትንሽ ቢያማተም ማለት ነውና ማመም ማለት ታውቁታላችሁ። እንግዲህ እዚህ ጋር መዘርዘርም ባልፈልግም ማለት ነውና በሱ ጉዳይ በጣም ብዙ እያወሩበት ነበርና ከወራጋ ማለት ነውና ብቻ ደስ ይላል። እውነት እኔ የሆነ እግዚአብሔርን እምላችሁ ነገር ቢኖር ሀይሚ በቃ እንደዚህ ምንም ይሁን ምን ከብሩ ጋር ሂዳ ቢያንስ ያለፈውን ነገር ዛሬ የተናገረችውን ሰምታችኋል። በህይወቴ ከተደሰትኩባቸው ቀኖች የዛሬዋ አንደኛ ናት ብላለች። ብዙ ጊዜ በደስታ አሳልፍ ያለው በሀዘንም አሳልፍ ያለው ይሄን ቀን ደግሞ የማረሰው ነው ብላለች። እንግዲህ ብሩክም ደግሞ በቃ ማለት ኦዲየንስ ሀይሚን ውሰዳት፣ ሀይሚን ውሰዳት ትታት እንዳተር ነበረና የቤተሰብንም ቃል በማክበር ሀይሚም እንድትከፋ ስለማይፈልግ ነገሮችን አስጨርሶ እንደዚህ በአጭር ቀን ውስጥ ሲሄድ ወደ ውጭ ይዞ የሄደ ጎበዝ እና ታታሪ፣ የእውነቴን እምላችሁ ኒንጃ ብሩክ። አሁን ብሩክ ምን ስበብ አለበት? ምንም ስበብ የለበትም። ትንሽ ውሳኔ ላይ ሲወስን ይቸኩላል እንጂ ከዚህ ውጭ ሌላ ምንም ነገር የለበትም። ቡራ ማለት ነው። እና የተግባር ሰው ነገሮችን በተግባር ብቻ የሚያምን በማውራት ሳይሆን በተግባርም የሚያሳይ ሀይሚ ምድለኛ ናት። ብሩክን የመሰለ አፍቃሪ ጨዋ፣ ምርጥ የተግባር ሰው፣ የእውነቴን ነው እምላችሁ ፈጣሪውን የሚፈራ በቃ እንደዚህ አይነትም ጓደኛ ስላላት ሀይሚ ፈጣሪዋን ልታመሰግን ትችላለሽ አለባትም ብዬ አስባለሁ። ብሩክም ደግሞ እንደ ሀይሚ ያለ በቃ ብቻ ተገናኝቷል። እንደ ሀይሚ ያለ ታታሪ በቃ ችግሮችን በጣም ችላ የምታለፍ ጎበዝ ብቻ ፈጣሪ አይለያችሁ በሰላም እንዲህ ሀይሚዬ፣ ብሩክን ሰርፕራይዝ እንደምታረገው ያው ነግራናለሽ ማለት ነው፣ እጅግ በጣም ደስ ይላል። ብሩክ ሰርፕራይዝ ሲሆን ደግሞ ለሀይሚና ለሱ ላላቸው የፍቅር ሁኔታ ሁለታቸውን የሚያስተሳስር ነገር አንድ ምርጥ ነገር ቢያደርግላት ደስ ይለኛል ማለት ነው። እውነት ታሪክ ከተሰራ ይቀር። ይሄን ነገር ደግሞ ቡራ ቢያደርግ በቃ የሁለታቸው የፍቅር ጉዞ ባጭሩ ተዘጋ ማለት ነው። ፍቅር ያሸንፋል በሚለው ምን ልበላችሁ ቀለበት ቢያደርግላት